ሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እንብራ ቤተሰቦች ሰላም እንደት ናቸው? ከነገሩ ሰላም ነው አልሐምድሊላሂ። ዛሬ የአንዲት ጓደኛዬን ትእዛዝ ነው ማሳያችሁ። ፖርሳ ከጫማ ጋር ማች አድርጊልኝ ብላ የነበረ በቴሌግራም አስመርጃታለሁ። ይችን አንድ መርጣለች። ጫማ ከዚህ ጋር ማች አድርጋ ማለት ነው። ሁናት ጉርጌ ጫማ የሚባሉት ሀገረኛ ናቸው። ሀገረኛ መሆናቸውንም ነግሪያታለሁኝ። ይችን ከዚህ ጋር አንድ ማች አድርጋለች። ስትመጣ የምትመጣው ረመዳን ሊገባ ሲል ነው። አዘጋጅቼ እንዲጠብቃት ነግራኛለች። ከዛ ተሸክሚ ከመመጣ በሚል ማለት ነው። ቅልል ያሉ የትኛውን ቦታ ልያዝ የሚችሉ ፖርሳዎች ናቸው። ፖርሳዎች የሰባትናት ጫማውን አራት መቶ ብር አድርጌላታለሁኝ። ከዛ ይህንኛውን ፖርሳ ፈልጋው ይህን አዛኛለች። ለዚህ ጫማ ገና አልመረጥኩላትም። አመጣለሁ። ለጊዜው ስለሌለኝ ነው። ሌላ ጊዜ ሳመጣ ማች ላደርግላት ነው የተነጋገርነው። ይችም ቅልል ያለች የትኛውን ቦታ የምትያዝ ሁለቱ ማለቻ አላቸው። እንደዚህ ውስጥ አስተውል ተከፍተው ነው ያው ግዴታ እንትን ብሎ መቀመጥ ስላለበት ማለት ነው። ቅድም ያለ ቦታ ላይ ያዝም ይችላል የሚያዘን ፖርሳዎች ናቸው እና በሰላም አላህ ለሀገሩ ያብቃት፣ ያሰበችውን ሁሉ ያሳካላት። ለእኔን ማበረታቻ ሆነኛለች። በጣም ነው ደስ የሚለኝ። በነገራችን ላይ አሁን ሰው ፖርሳውን ፈልጋ ሳይሆን እኔን ለማበረታታት ለምን ነው እና በጣም ነው ማመሰግነው። አላህ ፈርጀዛው አንፈላት እኔም እና ዚክማለው አለው እንደዚህ እንደዚሁ የተኛው ቦታ ይዛም ሄዱ ምን ይችላል ነው ሳምና ወስተ ነው። ቅድም ያለች የተኛው ቦታ ያዝና ነው ማለት ነው። ለዛንኛው ፖርሳማች ማድረግ፣ ጫማማች ማድረግ ነው የሚቀረኝ። ይሄ ማንገቻ አለው። ውስጥም ብዙ እንትን ነው ያለው። ለሁለት የተከፈለ ነው እንደዚህ እና እንደዚህ ማለት ነው። ሰፊ ነው፣ አትጭም ወደ ዘመን ምን ብትይዝበት ያስይዛል። ያንኛው ብቻ ነው ትንሽ ባያሲዝ ራሱ ማለት ነው። ስልክና ትንሽ አንድ ሶፍት ምናምን ያሲዘው ይሄ ነው። ብዙ ቃይ መቆጠራት የለውም። ይሄ ደግሞ ብዙ ቃይ ይቆጥራል ማለት ነው። ሁለት አሪፍ ቦርሳዎች ይመጣለች። ከዛ በመቀጠል ደግሞ ይሄንን ይሄንን በነገራችን ላይ የኔ ምርጫ ነው እኔ ገዙ አይደዳሽ ኛያልባት በጣም ይሄ ነገር ማለት ነው። ጠቃሚ ነገር ነው ስራ ቢኖራችሁ ምሳ ጋር መቆጠሪያ ብዙ ቀን ኑሯችሁ ከቦታ ቦታ ጊዜያዊ የመንቀሳቀሽ አንድ ቅያል መያዝ ብትፈልጉ በዝጅ ቅልል ያለ ዚፕ ነው። ከዚህ ዋጋውም ቅናሽ ነው። ሁለት መቶና ሁለት መቶ ሃምሳ ብር ነው የሚሸጠው እኔ ጋ ሌላ ቦታ አላውቅም። እና ይሄን እመክርሻለሁ ብያት ይሄን አስተዛዝቻታለሁ ማለት ነው። እና ዶቺ ሰው መጣ አቋርጦ የነበረ በጣም ይቅርታ። እቺ ፖርሳ በጣም ጠቃሚ ነገር ናት፣ ወላይ ለማካበድ አይደለም። አሁን እኔ እንትኗን በእያንዳንዱ በፌስታል አድርጌ እዚህ ውስጥ አደርግላታለሁ። አይንገላታባትም ፖርሳዎቿ። እንደገና ደግሞ ይህም ተጨማሪ በፌስታል ሳደርግላት ፖርሳዋን ይጠብቅላታል ለመያዣም፣ ለእሷም ደግሞ ይሄ ጎጅቅ አይደለም፣ እንደው ባይጠቅማት አይጎዳትም። ሄቃ ግን በእርግጠኝነት ለብዙ ጥቅም ታገኙታላችሁ ማለት ነው። በዚህ ፕ ነው አሁን ላይ በጣም እየተያዙ ነው፣ የትምህርት ቤት ተማሪዎች፣ ትላልቅ ተማሪዎች ማለት ነው ቦርሳ ላለመያዝ ይሄን ደብተራቸው ውስጥ፣ የዩኒቨርሲቲ ተማሪዎች፣ የቀን ሰራተኞች ለምሳቃ መቋጠሪያቸውም፣ ፎቶታቸውንም ምሳቃቸውንም እንትን ብሎ ስለሚይዝ አብዛኛው ሰው ይሄንን እየተጠቀመው ነው። አዲስ እንትን ያሉ ነገሮች ናቸው። ከለር አስመርጫ ትች መርጣለች። ከለሯ በጣም ነው የምታምረው፣ ዲዛይኗም በጣም ታምራለች። እና ይሄን አድርጌላታለሁ ማለት ነው። ከዛ አሁን ጫማውን እስከ የዚህኛውን ጫማ እስከማመጣላት ድረስ እነዚህን ረት ብላት አለው ማለት ነው። ያው ሁለት ወር አላት እስከምትመጣ እኔ ጋር የሁለት ወር ጊዜ ይቀመጣሉ ማለት ነው ፖርሳዎቹ። አላህ በሰላም ለሀገሩ ያብቃት፣ በሰላም ትምጣ። ስንገናኝ ደግሞ እንሻላ ቪዲዮ ቀርጽላችኋለሁ። እያስባለሁ እውነትን መናገር አላውቃትም። እንደዚህ በሶሻል ሚዲያ እኔን ለማበረታታት ብቻ ብላ የምትተባበረኝ እህቴናት ማለት ነው ቪዲዮን ሸር በማድረግ ቴሌግራም ግሩፕ አላት። ኦንላይን ሾፒንግ የምታለማመድበት ግሩፕ እዛ ላይ እቃዎችን ሸር በማድረግ በጣም ትተባበረኛለች። በጣም ነው ማመሰግናት። አላህ ይክፈላት። እናንተም ደው አድርጉላት በዛው አጋጣሚ። አንዳንድ እህቶች ህቶች ግን አላችሁ፣ ክፋትን ብቻ የምታሰራጩ ለምን እንደዚህ ታዛላችሁ? ዋጋ ይጨምሩባችኋል። መጠየቅ ትችላላችሁ እኮ ስትመጡ። ሁሉም የሚያዋጣበትን ዋጋ ነው የሚሸጠው። እኔ አላቅም። በእርግጥ የለም አልልም ዋጋ ማይጨምር የለም። በትክክለኛ ዋጋ ይሸጣል ብዬ ለሁሉም ሰው መናገር አልችልም። እኔ ግን ለራሴ የሚኖርኩበት ነገር ስለሆነ እኔና ፈጣሪን ማለት ነው። ለራሴ የሚኖርኩበት ነገር ስለሆነ አላህ ነው እንትን እምለው እኔ እሷ ባታየኝ አላህ ያኛል። ከምሸጥበት ዋጋ አምስት ሳንቲም አልጨምርም። የምሸጥበትን ዋጋ እንዳውም እኔ አዲስም ስለሆንኩ እንድለመድልኝም ስለምፈልግ ደንበኛ እንድኖረኝም ስለምፈልግ ከሌላው በተለየ በቅናሽ ዋጋ ነው የምሸጠው። የትም ቦታ ጠይቆ ላይ አሁን አሁን እየቀረጽኩ እያለ ካቋረጡኝ ሰዎች ሊገዙኝ ከመጡ አንድ ፖርሳ ጠይቃ ነበር። ሺ ስምንትና አስራት ወይኔ ይ ብላ ተጸጸተች። አብራት ያለችው ልጅ ምን ነው ስታ ከተማ ኮስ ሁለት ሺ ብር ነው የገዛኋት ራሷኑ እያለች ማለት ነው። እና እኔ ዋጋ አልጨምርም። ከተማ የሚሸጥበት ነው ዋጋ አውቃለሁ፣ እኔ ጋር የሚሸጥበት ነው ዋጋ አውቃለሁ። ሌላ ቦታ ስንት እንደሚሸጥ አውቃለሁ። እኔ ጋር የሚሸጥበት ዋጋ ደግሞ ቅናሽ ነው። ያ ደግሞ ራሴን የሚያበረታታኝን ወደ እኔ ለመሳብ ደንበኛ እንዲኖረኝ አዲስ ስለሆንኩ እንድላመድልኝ ስለምፈልግ ነው። ያ ማለት ወደፊት ይጨምራለሁ ሳይሆን ግን፣ አሁን ላይ እኔ ከሁሉም ቀን እሺ የምሸጥበት ምክንያት ይሄ ነው እና ማንም ሰው ላይ አልጨምርም። ወላሂ ፈጣሪ ያየኛል። እኔ ሰው ባያይኝ ፈጣሪ ከላይ ያየኛል። ሁሉም ተመልካች የሆነ ጌታ። ገንዘብ እንዴት ብሎ እንደሚመጣ አቃለሁ። ዴ ማስለቀሶኛል ስዴት ማንኛውም ሰው አገሩ መጥቶ ከአገሩ ገዝቶ አገሩ ላይ ቢጠቀም ነው ደስ የሚለኝ። ከዛ ኮትቶ ባይመጣ ለራሴም ማለት ነው ለዛም ይሄን ነገር እንትን እንዲሉ እዛ ያሉ እህቶች የአገራቸውን ነገር እንዲጠቀሙ ከዛ ሸክምን ለማቃለል ለራሳቸው የአገራቸውን ነገር እንዲጠቀሙ፣ እሷ ሼኤን ላይ ያለውን ዋጋና አጋና እኔ ጋ ያለውን ዋጋ አመዛዝና ነው የገዛችኝ እና አንዳንድ እህቶች ክፋትን ብቻ አታሰራጩላችኋለሁኝ እሚመቻችሁ ደግሞ በዚህ ልክ። ይሄው እንትኗ ውስጥ እየቆጠርኩላት ነው ማለት ነው። ለዚህኛውም ጫማ አምጥቼ ላት አሳያችኋለሁኝ። እሷን እሷንም አላህ በሰላም ያምጣትና ምትጠቀምበት አለ ያድርጋት። እጣዎቿን እንደዛ አስገባባላታለሁኝ ብቻ ግን በጣም ነው ደስ ያለኝ ብዙ አንዳንድ ክፉ ክፍ ሰዎች ቢኖሩ ብዙ መልካም ህቶች አሉኝ አልহামዱሊላ እኔ ባለፈው አደረስኩት ሰርፕራይዝ ለህቷ አስጥቷ ብዬ ያደረስኩት ባውኒ ቢጃማ ላይ እያዋሽዋችሁ ነው እያዋሽቻችሁ ነው በልታችሁ አለች ከተማ 6:50 ነው እያለች ኮሜንት የጻፈች ልጅ ነበረች ወላይ እኔ ከተማ የት እንደሆነ 6:50 የሚመጣው ራሱን ይረከብ ነበረ። ባገኝ እረከብ ነበር። በዛ ዋጋ ተረክቤ በሰባት ሸጠው ነበር፣ ከዚህ በላይ ትርፍ ስለማልፈልግ ማለት ነው። ግን ለክፋቷ እንጂ እንደሌለ ታውቃለች ወይ ደግሞ አገሩ ያለችበት አገር ሌላ ቦታ ሊሆን ይችላል። ኮምቦልቻ ውስጥ በዛ ዋጋ የለም። ለማንኛውም እናንተና ክፋታችሁ፣ እናንተና ፈጣሪያችሁ፣ እኔና ፈጣሪ። የሁሉንም ጉሮሮ የሚዘጋው አላህ አይደለ? የሁሉንም ርዝቅ የያዘው አላህ አይደለ? ደስ እንዳላችሁ። ወላይ ክፋት እናስተላልፍ የምትሉ ደስ እንዳላችሁ፣ ግን የእናንተም ቀን ይደርሳል። ነገ እናንተም ምሰሩት ይቸግራችኋል። እናንተም ነገጧት የአንዱን ጉሮሮ ለመዝጋት ስታስቡ እናንተንም የቆፈራችሁት ጉድጓድ የሚከት ፈጣሪ ያለና አላህን ፍሩ ማለት ይፈልጋለሁኝ። በዚህ መልኩ ቆጥሬ ላታለሁ። ከዚህ በላይ ደግሞ ሌላ ፌስታል ጨምርላት ለሁ ማለት ነው። ጓደኞች ወጣው ነው ማመሰግነው። ሽርፍ እና ላይክ በማድረግ ተባበሩኝ። እንዲሁም መግዛት የምትፈልጉ በቀጥታ መስመሬ 094649199 በቴሌግራም ቁጥሬ ደግሞ 00971551514471 ብላችሁ ታገኙኛላችሁ። ከቪዲዮም ስር ጽፍላችኋለሁኝ። መልካም ጊዜ።